ከተማችን ላይ ሰው ተኮር ስራዎችን ስንሰራ በተለይ ድሃንን መገብ ለድሃ መኖሪያ ቤቶችን እናቅርብ። ከተማችን ላይ በርካታ ስብራቶች አሉና እነኝህ ስብራቶች እንጠግም ብለን በርካታ አካላትን ስናስተባብር ነው የቆየነው። አንድ ቁጥር ቀድሞ አብሮን የተባበረ ኢትዮጵያ አየር መንገድ ነው። ኢትዮጵያ አየር መንገድ ሁለት የመገባ ማዕከል ላይ ቋሚ ንጹህ ምግብ በየቀኑ በማቅረብ በርካታ ድሆችን ከኛ ጋር እየመገበ ነው። በዚህም በጣም ደስተኞች ነን። ሁለተኛ ቦሌ አካባቢ በምንሰራቸው ስራዎች በተለይም ለድሆች ለአቅመ ደካሞች ለሀገር ባለ ውለታዎች የገነባናቸው ቤቶች ላይ የኢትዮጵያ አየር መንገድ አሻራም አለ። አየር መንገዳችንን በዚህ ስራ ላይ ተሳታፊ ሳይሆን አጋር ማድረግ በለጠ ኢትዮጵያን ለማስተዋወቅ እስከዛሬ ያላስተዋወቅ ናቸው የቱሪስት መዳረሻዎቻችን አሁን አዳዲስ የገነባ ናቸውንም ለማስተዋወቅ ትልቅ የጀርባ አጥንት ይሆነናል ብለን እናምናለን ይህንኑ ታሳቢ በማድረግ ነው ዛሬ የተገናኘ ነው መሰረታዊ ሀሳቦች ላይ ኢትዮጵያ አየር መንገድም አገር ለማልማት በሚያደርጋቸው ጥረዎች ጥረቶች ና በእቅዶቹ ላይ ከከተማው አስተዳደሩ የሚፈለጉ ማንኛውንም ድጋፎች በእኛም በኩል ለማድረግ በጣም በደስታ ዝግጁ ነን። የኢትዮጵያ አየር መንገድ እንግዲህ ሀገራችንን ከመላው ዓለም ጋር በአየር ትራንስፖርት ያገናኛል። ይሄ አንዱ ተልዕኮው ነው። ሁለተኛ ተልዕኮው ደግሞ ሀገራችንን የቱሪስት መዳረሻ እንድትሆን የድርሻውን ሲሠራ ቆይቷል። አሁንም ይቀጥላል። ከቅርብ ጊዜ ወዲህ የዚህ የስቶፕ ኦቨር ቱሪዝም ለማበልጸግ ብዙ ፕሮግራሞች ቀይሰን ከአዲስ አበባ መስተዳደር እና ከቱሪዝም ሚኒስቴር ጋር በጋራ በመስራት ላይ እንገኛለን። በተለይ እዚህ ውለው የሚሄዱ እዚህ የሚያድሩ፣ በአዲስ አበባ በኩል የሚተላለፉትን መንገደኞቻችን ከተማዋን እንዲጎበኙ ለማድረግ ትልቅ እድል ፈጥሮልናልና፣ እዚያ ላይ ጠንክረን እንሰራለን። በዚህም ከተማችን ተጠቃሚ ትሆናለች። የኢትዮጵያ አየር መንገድ ይህን ጥረቱን አጠናክሮ ይቀጥላል። ከአዲስ አበባ መስተዳድር ጋር በጋራ በብዙ የልማት እና የበጎ አድራጎት ፕሮግራሞች ላይ አብረን ለመስራት ዝግጁ መሆናችንን በድጋሚ አረጋግጣለሁ።